ምንም እንኳን ምንም እንኳን ፍላጎት ዋና መሰረት ቢሆንም፣ ለእጮኝነት ለጋብቻ ቀለበት እንዲሁም ለተለያዩ ጉዳዮች የትኞቹ የወርቅ ካራቶች ለየትኞቹ የወርቅ ጌጣጌጦች ልከኛ አለባበስ ነው የሚለውን መረጃ የምሰጣችሁ ይሆናል። በዚህ ቪዲዮ ላይ ለምን አይነት ወርቅ ጌጣጌጥነት የሚውሉ ይመስላችኋል? በተለይ 24 ካራት 22 ካራት ሀያ አንድ ካራት እና አስራ ስምንት ካራትን ምን አይነት የአለባበስ ጌጥ ነው የምትጠቀሙበት የሚለውን የነበራችሁን መረጃ ኮመንት ላይ ብታደርሱኝ ይደርሰኛል አየዋለሁ ማለት ነው። ከዚያ በፊት ግን ዛሬ የምሰጣችው እጅግ በጣም ወሳኝና እጅግ መረጃ ሰጪ የሆነ ሀሳብ ነው። ይሄ ሀሳብ እንግዲህ የተኞቹ? ጌጣጌጦች ናቸው ይበልጥ ተመራጭነት ያላቸው የሚለውን የብዙዎችን ምርጫ በተመለከተ ብቻ ሳይሆን ፍላጎትና አስተያየትንም ባገናዘበ መረጃ ላይ ተመስርቶ የወጣ መረጃ ነው መሰጣችሁ ማለት ነው። ለዚህ ዩቲብ ቻናል ታዲያ አዲስ ከሆናችሁ በዚህ ዩቲብ ቻናል ላይ የሚቀርቡትን የተለያዩ ከወርቅ የተያያዙ መረጃዎችን እንድትይዙ እንዲሁም ደግሞ እለታዊ የሆኑ የወርቅ ዋጋዎችን በመስማት የተለያዩ መረጃዎችን ማግኘት ትችላላችሁ። አዲስ ከሆናችሁ ቻናሉን ሰብስክሪብ አድርጉ። ላይክ ማድረግ አይረሳ፣ ሼር ማድረግ አይረሳ። እንግዲህ የዛሬው መረጃ እንደነገርኳችሁ በብዛት የሚመረጡት እና በብዛት ፍላጎት ላይ ተጽዕኖ የሚያደርጉ የወርቅ አይነቶችን ነው የምንመለከተው። ከ24 ካራት እንጀምራለን። 24 ካራት ወርቅ ንጹ ወርቅ የሚባለው ማለት ነው ለምን እንደሚመረጥና እና ምክንያቱ ወይም ደግሞ ለምን አይነት አለባበስ የሚለው እንመለከታለን። ከ24 ካራት እንጀምራለን። 24 ካራት ዋናው 100 ፐርሰንት የሚባለው ወርቅ ደረጃ ነው። ለኢንቨስትመንት በጣም ተመራጭ ነው። ሰዎች ገንዘባቸውን ለማስቀመጥ እንዲሁም ደግሞ ንብረት ለማጠራቀም ሲፈልጉ በከፍተኛ ንጽሕናው ምክንያት 24 ካራት ሳንቲሞችን ወይም ደግሞ ጥቁር ወርቅን ጎልድ ባር የሚባለውን ይገዛሉ ማለት ነው። ለስለስ ያለ ብርሃን አለው። ልዩ የሆነ ወርቃማና ጥልቅ የሆነ ብርሃን ያለው የወርቅ አይነት ነው ማለት ነው። ለጌጣጌጥ በአብዛኛነት አይውልም ይሄ፣ ምክንያቱም ለስላሳ ስለሆነ በቀላሉ ይታጠፋል፣ ቅርጽን ስለሚቀየር ጭረትንም ሊይዝ ይችላል። አልፎ አልፎ ግን በተለይ የኤዥያ ሀገሮች ውስጥ እጅግ በጣም ቀለል ያለ እና ትልልቅ ዲዛይን ለሌላቸው ጌጣጌጦች እንደ ቀለበት፣ አምባር፣ የአንገት ሀብል ሆኖ ሊያገለግል ይችላል ነገር ግን ብዙ አይዘልቅም ማለት ነው። የኢትዮጵያ ሕዝብ ግን በተለይ ሴቶች ወርቅን እንደ ቁጠባና እንደ ኢንቨስትመንት ስለሚያዩት 24 ካራት ወርቅን ለጌጣጌጥ ቢሆንም በገንዘብ አጠረቃቀም ረገድ ከፍተኛ ፍላጎት አለው ማለት ነው። ባህላዊ እሴትም አለው ማለት ነው። ብዙ ሰዎች ወርቅ ከገዛው ንጹሕ መሆን አለበት የሚል እምነት ስላላቸው እንደ ሀብት እንዲሁም ደግሞ እንደ ደረጃ ምልክት ተደርጎ ይታያል ማለት ነው። በእኛ ሀገር ያለው አመለካከት ያ ነው ማለት ነው። ቀጥሎ የምንመለከተው ደግሞ የሀያ ሁለት ካራቱ ይሆናል። ሀያ ሁለት ካራቱ ውስጥ ለምንድን ነው የሚገዛው ለምንድን ነው የሚጠቅመው ካለ ሀያ አንድ ካራቱ የንጽህናው ደረጃ ዘጠና አንድ ነጥብ ዘጠና ስድስት ነው የጥንካሬና ና የንጽህና ሚዛኑ ከሀያ አራት ካራት ያነሰ ቢሆንም ስምስ ነጥብ አራት አካባቢ የሆኑ ብረት ብረቶች አለው። መዳብ ይጨመርበታል፣ ብር ይጨመርበታል። ለጌጣጌጥ የሚያስፈልገውም ትንሽ ጥንካሬ ይኖረዋል ማለት ነው። የወርቅነቱ ጥራት ሳይቀነስ ረዘም ላለ ጊዜ እንዲቆይ የሚያደርገው የወርቅ አይነት ነው። በተለይ ሌሎች ብረታ ብረቶች ሲቀየጡበት ማለት ነው። የበለጸገ የወርቅ ቀለምም አለው። አሁን ቢሆን ሀ4 ካራትን የበለጸገ ወርቃማ የሆነ ቀለም ይዞ ነው የሚገኘው። ልዩነት የላቸውም በከለር በአይን በሚታዩበት ሰዓት 22 እና 24 ማለት ነው። በተለይ እነዚህ አይነት ካራቶች በተለይ በሕንድ እንዲሁም በመካከለኛው ምስራቅ በዱባይ እና በሳውዲ በሌሎችም የኢጂ ሀገራት ውስጥ እንደ ሰርግ እና እንደ ባህላዊ ጌጣጌጦች በስፋት የሚሆን የካራት አይነት ነው። በተለይ ለአንገት ሀብል እንደ መሀረብ አንገት የሚባለው አሁን የዱባዮች አንገታቸውን የሚደረገው ፋሽን አላ እንደ መሀረብ አንገት እንደሚባለው እንደ ሞዴል አንገት እና ሌሎች ክብደት ያላቸው የአንገት ሀብሎች አድርገው ይጠቀሙበታል ማለት ነው። በተጨማሪም ደግሞ አምባሮች፣ ቀለበቶች ከሀያ አራት ካራት የበለጠ ጠንካራ ስለሆነ ለቀለበት ለለስላሳ አምባሮች ይመረጣል። የጆሮ ጌጣጌጦችም ያገለግላል ማለት ነው። በኢትዮጵያ ውስጥ በምንመለከትበት ሰዓት ደግሞ በኤርትራ እና በትግራይ ተወላጆች ለባህላዊ ጌጣጌጦች ሀያ ሁለት ካራትን ወርቅን ይመርጣሉ ማለት ነው። መካከለኛ ንጽህና ነው ያለው ነገር ግን በጌጣጌጥና በኢንቨስትመንት መካከል እንደ ድልድይ ሆኖ የሚያገለግል ነው ከሀያ አራት ቀጥሎ ማለት ነው። ቀጥሎ የምነግራችሁ ደግሞ የሀያ አንድ ካራትን በመቀጠልም ደግሞ የአስራ ስምንት ካራቱን እነግራችኋለሁ። እስካሁን እየተከታተላችሁ ስለሆነ እጅግ በጣም እናመሰግናለን። በዚህ ቻናል ላይ የሚቀርቡትን የተለያዩ ከወርቅ ጋር ተያያዥነት ያላቸውን መረጃዎች እየተከታተላችሁ ስለምትሰጡን ሀሳብ እና ሴት እንዲሁም ቁም ነገርን መረጃን ስለምትጨብጡ እጅግ በጣም እያመሰገንን፣ ታዲያ ቪዲዮውን ተመልክቶ መውጣት ብቻ ሲሆን፣ ሰብስክራይብ በማድረግ ነገ ይጠቅማችኋል እና እንዲሁም ሚዲዮን ምልክቱን በመጫን ቤተሰብ እንድትሆነው በማክበር እንዲቃለል ከጥለን የምንመለከተው ባለ 21 ካራቱን ባለ 21 ካራቱን ሰባት መቶ ሰባ አምስት የሚል ምልክት አለው። የወርቅ ማለት ነው። ይህ ማለት ሰማኒያ ሰባት ነጥብ አምስት የወርቅ ንጽህና አለው ማለት ነው። በኢትዮጵያ በተለይ በጣም የተለመደ እና ተወዳጅ ነው። ይህ ካራት በኢትዮጵያ እና በአንዳንድ የመካከለኛው ምስራቅ ሀገሮች ለጌጣጌጥ በጣም ተወዳጅ ነው። ጥሩ ጥንካሬ አለው፣ ውበት አለው፣ ጥሩ የዋጋ ሚዛንም አለው ማለት ነው። ሰማኒያ ሰባት ነጥብ አምስት ብያችኋሉ። ያ ማለት አስራ ሁለት ነጥብ አምስት ሌሎች ብረቶች በመጨመራቸው ሀያ ሁለት ካራት በበለጠ ጠንካራ ሲሆን በቀላሉም የሚታጠፍ አይደለም ወይም ደግሞ አይሰበርም ማለት ነው። ያ ደግሞ ለሌታዊ አጠቃቀም ምቹ አድርጓል። ማራኪ የሆነ ቀለም አለው ማለት ነው። ወርቃማ የሆነ ቀለም ያለው ነው። ይሄ ለየትኛውም ጌጣጌጥ የሚመረጥ ሲሆን በተለይ በጋብቻ ቀለበት በእጆችነት በእጮኝነት ጊዜ ፋሽን ቀለበቶች ምናምን ሲኖሩ በጣም ይህ ይወደዳል። ለአንገት ሀብሎችም ለተለያየ ዲዛይን ላላቸው የአንገት ሀብሎች ይደረጋል። ለአምባሮች የሚደረገ፣ ጠንካራ እና ለስላሳ አምባሮች ይሰሩበታል። እንዲሁም ደግሞ የሰዓት ባንዶች ይሰሩበታል። የወርቅ ሰዓት ይህ ማያዥ የለም ባንዶች ይባላል በሱ ይሰራበታል። በኢትዮጵያ ምርጫ አብዛኛው ኢትዮጵያዊ ለጌጣጌጥን ሲገዛ የሚመርጠው ሀያ አንድ ካራት ነው። ምክንያቱ ደግሞ በተመጣጣኝ ዋጋና ጥሩ ጥንካሬ ተቀባይነት ያለው የወርቅ ጥራት ያለ በመሆኑ ነው። እንዲሁም ደግሞ የአያቶች ውርስ ነው ተብሎ ይታሰባል ብዙዎች ከአያቶቻቸው እና ከወላጆቻቸው የወረሱት ጌጣጌጥ በዚህ ካራት ስለሆነ ያንኑ የመምረጥ ዝንባሌ አላቸው ማለት ነው። ስለዚህ አብዛኛው ኢትዮጵያዊ ሀያ አንድ ካራት ወርቅ የሚመርጠው በዛ ምክንያት ነው ማለት ነው። ሌላው ደግሞ አስራስምንት ካራት ነው። አስራስምንት ካራት ማለት ሰባ አምስት ፐርሰንት ወርቅ ነው። በከፍተኛ ጥንካሬውና ዘላቂነቱ ይታወቃል። ሀያ አምስት ፐርሰንቱ እንደነገርኳችሁ ሌሎች ብረታ ብረቶች አለው። መዳብ አለው፣ ብር አለው፣ ፓላዲየም አለው ጠንካራ ያደርገዋል ማለት ነው። በተጨማሪም ለረጅም ጊዜ ይቆያል። በቀላሉ የማይቧጨር እና ቀፍን የማይቀየር በለታዊ ያለባበስ እና እንቅስቃሴዎች እጅግ በጣም ተስማሚ ነው። ለጌጣጌጥ ዲዛይን ምቹ ነው። ከፍተኛ ጥንካሬ እና ውስብስብ እንዲሁም ዘመናዊ የሆነ ዲዛይን ያላቸው ጌጣጌጦችን በመስራት በጣም ተመራጭ ያደርገዋል ማለት ነው። ጠንካራ የሆኑ ድንጋዮች እንደ አልማዝ የመሳሰሉትን በጥልቅ በአጥብቆ ለመያዝ እንዲሁም ይመረጣል ማለት ነው። የተለያዩ ቀለሞች አሉት አስራ ስምንት ካራት ነው። ብዙ ጊዜ ነጭ ወርቅ የምትሉኝ ነጭ ወርቅ ነው አስራ ስምንት ካራት፣ ሮዝም ወርቅ አለ ማለት ነው የተለያዩ ቀለሞችን በመፍጠር የሚያስችል ከፍ ያለ የብረት ጥምርታ ስላለው ነው ማለት ነው። ዓለም አቀፍ ተቀባይነቱ ምን ይመስላል? በምን በምንመለከትበት ሰዓት ላይ በተለይ በአውሮፓ በአሜሪካ እና በሌሎች ምዕራባውያን እጅግ በጣም በከፍተኛ ደረጃ የሚወደድ እና እንደ መደበኛ የወርቅ ካራት የሚታይ ነው። ለየትኛውም የጌጣጌጥ ይመረጣል። ለእጮኝነት ለጋብቻ፣ በተለይ ደግሞ ለአልማዝ ቀለበጦች 18 ካራት ወርቅን ያስገቡበታል። ሌሎች ውድ ድንጋዮችም ለሚኖራቸው ቀለበጦች ማለት ነው። ለጆሮ ጌጣጌጦች፣ በተለይ ደግሞ ለእለታዊና ለዘመናዊ ጆሮ ጌጣጌጦች ይመረጣል። ለአንገት ሀብሎች፣ አምባሮች ይመረጣል። ለዘመናዊ ዲዛይን ላላቸው በቀላሉ ለማይበጠሱ ጌጣጌጦች ይመረጣል ማለት ነው ይመረጣል። በኢትዮጵያ በምንመለከትበት ሰዓት ላይ በኢትዮጵያ አስራ ስምንት ካራት ብዙ ተወዳጅ አይደለም። በአሁኑ ወቅት በተለይ በወጣቱ ትውልድ በዘመናዊ ፋሽን ተከታይ ዘንድ ግን ተቀባይነቱ እየጨመረ ነው። ብዙዎቹ የዘመኑ ስታይሊሽ ጌጣጌጥ ከፈለጉ አስራ ስምንት ካራት ይመርጣሉ። በአሁኑ ሰዓት እያደገ የፍላጎቱ እየጨመረ ነው። ምክንያቱም ዋጋው ሀያ አንድ ከፍ ስላለ አስራ ስምንት ካራቱ ትንሽ አነስ ስለሚዋጋው በዛም ነው ከሌሎች ካራቶች ሲነጻጸር ዋጋው ዝቅተኛ ስለሆነ በትልልቅ እና ጎልተው የሚታዩ ጌጣጌጦች ለመግዛት ለሚፈልጉ በተለይ አማራጭ ነው ማለት ነው። ሌሎ ደግሞ እየጨመረ ያለው የነጭ ወርቅ ተወዳጅነት ነው። ነጭ ወርቅ ለጋብቻ ቀለበቶች በሰፊው እየተመረጠ ነው። ስለዚህ 18 ካራት ብዙ ጊዜ ይመረጣል ማለት ነው። ይህን ይመስላል እንግዲህ። እስካሁን ያለውን ማጠቃለያ ለመስጠት ያህል የወርቅ ካራት ምርጫ የሚወሰነው በዋነኝነት በምንድን ነው ብያላችሁ ብያችኋለሁ። በግለሰቡ ምርጫ፣ በበጀት በባህል በጌጣጌጥ አጠቃቀሙ የሚፈልገው ለምንድን ነው ለእለታዊ ነው ወይስ ለልዩ ልዩ ዝግጅት ነው የሚለውን ይወሰናል ማለት ነው በፋሽን አዝማሚያም የራሱ በራሱ እንትን አለና ፒያሳ ላይ ያሉ የወርቅ ነጋዴዎች የደንበኞቹን ፍላጎት መሰረት በማድረግ እነዚህን ካራቶች ያቀርባሉ ነገር ግን 21 ካራት በኢትዮጵያ ለጌጣጌጥ ከፍተኛውን ድርሻ ይይዛል ማለት ነው